በአንድ ወቅት ስመጥር አሜሪካዊቷ የፎክለር ሰዓሊ ዴኒዝ ኤለን ስለ ዛሬ እንግዳችን እንዲህ ብላ ነበር። ለመጀመሪያ ጊዜ የተክለማርያም ዘውዴ የጥበብ ስራን ስመለከት በመንፈስ በስሜታዊነትና በአካል ደንዝዤ ነበር። ሳየው ቀና ብዬ ቆሜ ነበር፣ እናም መቀመጥ እንዳለብኝ ተሰማኝ። ድንጋጤም እየተሰማኝ ነበር። የጥበብ ስራን መመልከቴ ብቻ በስሜታዊነት ድንዛዜ ውስጥ ሊከተኝ እንዴት እንደቻለ ምንም ሊገባኝ አልቻለም። እንደገና ተቀምጬ ስራውን ስመለከት ማልቀስ ጀመርኩ። ጥበቡ ያስተላለፈውን የማይታመን የታሪክ መስመር ማመን አቃተኝ እያለች ሀሳቧን ትቀጥላለች። እስከ ፕሮግራማችን መጨረሻ አብራችሁን ከሆናችሁ የዚህችን ሰአሊ ሙሉ ምስክርነት ትሰማላችሁ። የዛሬ እንግዳችን በጨለማ ላይ ብርሃን የሚፈልግ ነው። ምን እያለች ነው እያላችሁ ይሆናል። ጥቁር ሸራን ተጠቅሞ የሚጠበብ ሰዓሊ አስገራሚ የህይወት መንገዶች አሉት። ስለ ስዕል ስራዎቹ ፍልስፍናው፣ አልሸጠውም ስላለው የስዕል ስራው በዝርዝር አጫውታችኋለሁ። ደና ነኝ እንኳን ደና መጣችሁ። እንኳን ደና ቆየ። እሺ እሺ፣ አመሰግናለሁ። ቆያለሁ የዚህ ትልቅ ሰው ታሪክ ለተመልካች ትምህርት እንደሚሆን ደግሞ ምንም ጥርጥር የለኝም። አሁን ካቋረጥኳችሁ ቦታ እንቀጥል። ቤትህን እንግዲህ ጠበኩት በላይ ነው፣ በጣም ያምራል ቤትህ። እሺ፣ በጣም አመሰግናለሁ። ያው ግን መጠየቅ የምፈልገው ጥያቄ ነበረኝ። እንዲያው በስዕል ሙያው ብቻ ነው እንደዚህ አይነት ንብረት ማፍራት የቻልከው ወይስ ተጓዳኝ ስራ አለ? አይ በእኔ እስካሁን ድረስ ያለኝ በስዕል ብቻ ነው። ማንኛውም እንግዲህ ንብረት ከተባለ ብዙ አይደለም፣ ግን አትሊስት የምኖርበት ቤት አለኝ። እሱ የሆነው ህይወቴንም የምመራው ቤተሰቦችም፣ እርግጥ ባለቤት የራሷ ስራ አላት፣ ግን እኔ የተለየ ምንም አይነት ስራ አልሰራሁኝም ከተመረቅኩ ጀምሮ፣ ፉልታይም ስቱዲዮ አርቲስት ያው በተለምዶ ደግሞ አርት የጎንዮሽ ስራ ካልሆነ በስተቀር ዋና መተዳደሪያ ሊሆን አይችል የሚል ማህበረሰባዊ እምነት አለ፣ ካልተሳሳትኩ። አንተ ይህንን እንዴት ትቃኘዋለህ? አይ እውነት ነው፣ ከባድ ነው። ምክንያቱም ዘርፉ በበቂ ሁኔታ አላደገም፣ ማህበረሰቡን ብዙ አያውቅም፣ እና የሚጠቀመውም አካል ብዙ አይደለም። ስለዚህ እኛ ሀገር ብቻ ሳይሆን ሌላም ሀገር፣ ብዙ ሀገር ላይ የሙሉ ጊዜ ሰዓሊ ሆኖ መስራት ከባድ ነው። ሌላ ተጨማሪ ስራ መስራት የሚያስፈልግበት ጊዜ አለ። እንዳጋጣሚ ሆኖ ያው በጥረትም ሊሆን ይችላል እኔ እንግዲህ የሙሉ ጊዜ ሰዓሊ ነኝ። እኛ አገር የበለጠ እንደውም እኔ ካየሁት ብዙ ሰው የሙሉ ጊዜ ሰዓሊ ነው። እንግዲህ ምን ያህሉ የተሳካ ነገር ላይ ነው ያለው የሚለው ጥያቄ ቢሆንም ግን ብዙ ሰዓሊ ሙሉ ጊዜ ሰዓሊ እንደሆነ አውቃለሁ፣ ጓደኞቼን ጨምሮ። ያው እንግዲህ ከውጭ እንዲያማረኝ ውስጡ ምን ሊመስል እንደሚችል በጣም ጓጉቻለሁ። ብዙ አጓጊ ኖርማል ቤት ነው ምንም ብዙም ያጓጓ ነገር የለውም። ግን ትልቁ ነገር ትልቅ ንብረት ብለን የምናስባቸው ስዕሎቻችን አሉ። የኔም የጓደኞቼም ስዕሎች አሉና ከቤቱ በላይ እነሱን እንጆዬ ታደርጋቸዋለች በጣም እሺ፣ ግቡ አንዱ በጣም ወደው ስዕል አንዱ ስዕል ያለኝ ይሄ ነው። የአሬዶ እንደሰን ጓደኛችን ነው የእሱ ስዕል ነው ይሄኛው። እነዚህም ይሄ የብሩኬ ነው ብሩክ ማሞ። በቅርብ ጊዜ እንትን ያደረኩት ነው እዛ ጋር የግዛቸዋለን። የተወሰኑ የጓደኞች ስዕሎች እንደ ማስታወሻ አንዳንድ። በጣም የሚገርም ነው ሰአሊ ሰአሊን ስዕል ሲገዛ ሰምቼ አላውቅም፣ ወይ ደግሞ አልተለመደም። እንዴት ነው ታዲያ፣ እንደዚህ አይነት ልምድ ያካበትከው ከው አይ አለ እኔ አንዳንድ ጓደኞቻችን እንደዚህ እንደሚያደርገው አውቃለሁኝ፣ ግን ስሜት ነው። ስሜት ሼር ማድረግ በጣም ኢምፖርታንት ነገር ነው በዚህ ምድር ላይ ያን ይሄንን ስዕል ወስድ ሲሰጠኝ የነበረው እኔ መግዛት አውቃቸዋለሁኝ፣ ከእንደገና ንብረትም ነው ምንም ብልሽ ደስ የሚል ነገር ነው። እና ብዙ ነገር ነው ሼር የምናደርገው። በጣም የሚገርም ነው። እንደኔ እንደኔ ትልቅ ብርታት ነው ብዬ ነው የማምነው። አንድ ሰዓሊ ሌላን ሰዓሊ ስራውን ለመግዛት ከቻለ፣ ያው እንደ ማበረታታት እውነት ነው ብዬ ነው የማስበው እና እንጫወት። እሺ፣ አመሰግናለሁ። አንተን በደንብ ሳላስተዋውቅ ነው እንግዲህ ብዙ ነገሮችን ያነሳ ነው። አንተን ለማያውቁ ተመልካቾቻችን ተክለ ማርያም ማን ይባላል? እንዴት ነው እድገቱ? ተክለማርያም ዘውዴ ይባላለሁኝ። የተወለድኩት አዲስ አበባ ነው። አሁን ከምኖርበት አምስት ኪሎ ሜትር ይሄ ካራ ይባላል ቦታው። የተወለድኩት ኮተቤ ብረታብረት እዛ ነው፣ ረጅም ጊዜ የኖርኩት እዛ ነው። በቅርብ ጊዜ ነው ወደዚህ ሙቭ አርገን የመጣ ነው። አኗኗሬና ሂደቱ ያው ተመሳሳይ ማንም ሰው እንግዲህ አንድ ዝቅተኛ ቤተሰብ እጅግ ግን ጠንካራ ቤተሰብ ያሳደገው ሰው ነኝ። ምናልባትም ለህይወት ያሁን ላለሁበት ነገር የቤተሰቤ ጥንካሬ ተጽዕኖ ወሳኝ ይመስለኛል እና በጣም ብዙ በልፋት በመስራት ውስጥ ነው ያደግነው። ያን ያህል የተለየ እንትን አይደለም የነበረው ብዙ ነገሮችን በመስራት ብዙ ነገሮች ነበሩን፣ ከብቶች ነበሩን፣ እንደዚህ ንቦች ነበሩ፣ እንደዚህ አይነት ነገር ውስጥ ነው ያለ ነው እና በብዙ ስራ ውስጥ ነው የኖር ነው። እዛ ትምህርት ቤት ገባን ከዜሮ ክፍል ጀምሮ ነው የነበረው። ያኔ ትምህርት ቤት ወንድራር ትምህርት ቤት ነው ትምህርቴን የተማርኩት እስከ አስራ ሁለት ዓመት እዛ ነው የጨረስኩት። ከዛ ቀጥሎ ደግሞ መድኃኔዓለም ትምህርት ቤት ሄድኩኝ አርት ስኩል ከመግባቴ በፊት። ምክንያቱም አርት ስኩል በአንዴ ማለፍ ከባድ ነበር እና የመጀመሪያውን ሞክሬ ወደኩኝ። ስለዚህ ሌላ የሚያስፈልግ ነገር ነበረ ድሮይንግ ማጥናት ምናምን። ነፍሳቸውን የማርጋሽ ተስፋዬ ጋር እሳቸው ጋር ተማርን። ከእሱ ቀጥሎ አርት ስኩል የማታ ሁለት ዓመት ተማርኩኝ። ከዛ በሁለተኛው ሁለት ወድቄ በሶስተኛው ነው አርት ስኩል የገባሁት። ልክ ግራጅዌት እንዳደረግኩኝ ነው አርት ስኩል የገባሁት። ከዛ አራት ዓመት እዛ ተምሬ ወጣሁ። ከዛ ጊዜ ጀምሮ እንግዲህ አሁን ሀያ አምስት ዓመት ይሄ ነው፣ ሀያ አምስት ዓመት ሙሉ የስዕል ስራ እየሰራሁ ነው ያለሁት ማለት ነው። ተክሌ በዚህ ታሪክ ታዲያ። ለመጀመሪያ ጊዜ ስዕል መሳሌ የጀመርከው መቼ ነበር? ታስታውሰዋለህ? መጀመሪያ ስዕል መቼ እንደሰራው ማስታወስ አልችልም። ምክንያቱም ከልጅነቴ የጀምረው እንደምሰራ ግን አውቃለሁ። የተለየ ነገር ያለው የማውቀው አራተኛ ክፍል ሆኜ ሰዓሊ መሆን እንደምፈልግ መናገርህን ብቻ አውቃለሁኝ። እንግዲህ ከዛ በፊትም ደብተርሽ ላይ ምናምን ትሰሪያለሽ። የተለየ ነገር ሳይሆን ያው እንደ ማንኛውም ዝም ብሎ ስዕል እንደሚሞክር ልጅ ስዕል እየሰራሁኝ ነው የሄድኩት። ማህበራዊ ሚዲያ ላይ ስከተል ደግሞ አብዛኞቹ ስራዎች ተቻቸው ለየት ይላል፣ ያንተም እንደሆኑ ደግሞ ያስታውቃል። ሃይማኖትና ብርሃንን ደግሞ ብርሃን፣ በተቃራኒ ጨለማንም አጉልተህ ታሳያለህ ይህን አይነት የአሳሳል ስልት ከመጀመሩ ነው የለመድከው? ለምንስ ነው እንደዚህ አይነት የአሳሳል ስልት የመረጥከው? እንግዲህ ስትማሪ የተለያየ ቴክኒክ ነው የምትማሪው። ከተማርሽ በኋላ እንግዲህ ብዙ በመስራት ውስጥ የሚመጣ ነገር ነው ብዬ ነው የማስበው። አንድ ሰው ላይክ፣ እንደ ሙዚቃ ማለት ነው። ተደጋጋሚ ሲሰራ የከሌ ነው። ከሌን ይመስላል። ስዕልም ላይ እንደሱ ነው። አሁን ለምሳሌ አንቺ የኔን ስዕል በሶሻል ሚዲያ ስታይ፣ ኦ የተክለማርያም ስዕል ታያለሽ። እሱ ነገር የሚመጣው ብዙ በመስራትና ነገሩን ደጋግቦ በማድረግ ነው። እና ል የጥላሁን ድምፅ ጥላሁን ብለሽ ተያለሽ። የትም ቦታ ብሰሩ አስቴር ታያለሽ። ከሌላ ሰው ጋር እንትን አይለብሽም። ለምን እሱን አንዴ ውስጥሽ ስለገባ ማለት ነው ከአስተሳሰቡ ጋር ሲገናኝ ግን እኔ ወደ እነዚህ ስዕሎች ከገባሁኝ በኋላ አንደኛ፣ እኔ ራሴ የኦርቶዶክስ እምነት ተከታይ ነኝ። እዛ ውስጥ የማየውን ሀሳብ መነሻነት አድርጌ ከዛ ቀጥሎ የእኔ ስዕል ማድረግ ነው ሀሳቤ በትልቁ። ብዙዎቹ ስዕሎች ቀጥታ ሃይማኖትን ብቻም አደሉ ያው ሰው ይመስለዋል። ግን እኔ አንድ አስተሳሰብ ከሱ ውስጥ ያዝኩት ብርሃንን ከጨለማ ነገር ውስጥ ብርሃንን መፍጠር ነው ኮንሰብቱ። እሱ ደግሞ እንግዲህ የምንኖርበት ሁኔታና አገር ነው እንግዲህ ያለንበት። እንግዲህ ሶስተኛ እንትን ይባላል ዳርክ ኮንቲኔንት ትባላለች አፍሪካም። ግን ብዙ ብርሃን እንዳለን አምናለሁ። የታመቀ ብርሃኖች አሉ ግን እነሱም ማውጣት ይፈልጋል። ስለዚህ የመጀመሪያው የኔ ስዕል የሚጀምረው ካንቫስ ከመምረጥ ነው። የምጠቀመው ካንቫስ ከጥቁር ካንቫስ ነው። ምናልባት ስቱዲዮ ስንሄድ ታይዋለሽ። ጥቁር ካንቫስ ነው የምሰራው። ብዙ ሰዓሊ የሚሰራው ነጭ ካንቫስ ላይ ነው። እኔ ግን ስዕሉን የምጀምረው ከራሱ ከካንቫሱ ነው የምጀምረው። አስተሳሰቡ የሚጀምረው ሰው የምኖርበት ስፔስ ጥቁር ነው ተብሎ ከታሰበ እዛ ጥቁር ስፔስ ላይ ብርሃን፣ የራሴን ብርሃን መፍጠር ሞር ብዙ ብርሃን ስፔሱ ላይ መፍጠር ማከፋፈል እና እኔ ህይወት ውስጥ ም ያሉትን ነገሮች እነሱን ለሌሎችም ሰዎች እንዲጋቡ ማለት ጥቁር ብቻ አይደለም። ጥቁርም ብርሃንን እንዲያወጣ ሆኖ ነው የተፈጠረው። በመሰረቱ ብርሃን ብቻውን ትርጉም የለውም። ጥቁር ሲሆን ስላለ ነው ሞር ብርሃን የሚጎላው። ትንሽዬ ሻማ ብትለኩሽ በጨለማ ውስጥ ፓወርፉል እና በቃ ቢዩቲፉል ትሆናለች ዳርኩ ስላለ ነው ግን እዚህ አሁን ያለንበት ቦታ ላይ ብትለኩሻት አቅም የላትም። እና እነሱ ናቸው እንደ ዝም ብዬ እንዳስተሳሰብ እነሱ ላይ ነው ሞር ፎከስ አድርገን የምንሰራው። እንዲያው በስራዎች በተጨማሪ የምትዳስሳቸው ቁልፍ ጭብጥ ሀሳቦች ይኖሩ ይሆን? ይኖራሉ እንግዲህ። ሁሉም እያንዳንዱ ስራ ላይ ማስተላለፍ የምትፈልግ ሀሳብ አለ በከፍተኛ ሁኔታ አንደኛው ነገር ብርሃንን መፍጠር እና እሱም ብርሃን ለዓለም ሼር ማድረግ ማለት፣ ለእኔ ዓለሜ ካንቫሴ ነች ማለት እንደሱ ነው ነው የማምነው። የማስበውም እንደዛ የእኔ ካንቫስ የእኔ ዓለም ነው። እና እሱ ዓለሜ ላይ እንዳቋቋሙ ሰው ማለት እንደ ፍላጎትሽ ነው። ወደ ብርሃኑ መጠጋት ከፈለግሽ ሞር ብዙ ብርሃን ማግኘት ትሻያለሽ። እሱ ነው አንደኛው አስተሳሰብ። ሁለተኛው ላይኖች አሉኝ እዛ የምሰራቸው ወደ ብርሃኑ የሚሄዱ መስመሮች አሉ እና እዛ እዛ መስመር ውስጥ ነኝ ወይ ብዬ አስባለሁ። በህይወቴ ለጥሩ ሰው መሆን አላርለ እንደዚህ በህይወት ውስጥ የምንላቸው ነገሮች ትምህርትንም ብናስብ አስተሳሰብንም፣ መልካምነትን፣ ቤተሰብን መምራት ምናምንም ብናስብ ከዳርኩ ቦታ መውጣትና እዛ እኔ የማስባቸው መስመሮች አሉ እነዛ ብርሃን መስመሮች ጋር መገኘት እሱን ለመሆን ደግሞ ዋናው ብርሃን ላይ እንግዲህ ስዕሉን እያየን ቢሆን የምናወራው መውር እንትን ነው የሚሆነው። እና ዋናው ብርሃን መስመር ላይ ለመሆን ትልቅ ማንነት ይፈልጋል። ከባድ ነው፣ ብርሃን ላይ መሆን ከባድ ነው። ግልጥ አድርጎ ነው የሚያሳየው ማለት ሁሉ ነገርሽን ነው የሚያሳየውና ማለት ሰውነትሽን፣ ሰውን፣ አስተሳሰብሽን፣ ማንነትሽን፣ ኑሮሽን ብዙ ጊዜ የምትደበቂው የተበላሸ አስተሳሰብ የተበላሸ። አኗኗርና ሁኔታ ካለሽ ያው ብርሃን ላይ መውጣት ከባድ ነው እና እነሱን አስተሳሰቦች ነው መውርድ የምሰራው። ጽንሰ ሀሳቦቹን ከመቅረጽ ጀምሮ አጠቃላይ ስዕሉን እስክታጠናቀቅበት ድረስ ባለው ሂደት ውስጥ ምን አይነት እውነቶች ነው ብዙ ጊዜ የምታከናውነው? ነው ሁሌም የምነሳው ከዴሊ ላይፍ ነው፣ ከማየው ነገር ነው የምነሳው። ስዕሎቹ የሚፈጠሩት የማያቸው ነገሮችን ከዛ ወደ እኔ ማምጣት ነው የምፈልገው እና ቀጥዬ ደግሞ ያልተፈጠረን ነገር መፍጠር፣ ማለት በብርሃኑ ሌላ ነገር ማሳየት፣ ፖዚቲቭ አስተሳሰብ ማሳየት። አንዱ ነገር ምንድን ነው ይሄንን አስተሳሰብና የኑሯችንን ሁኔታ በግልጽ ማሳየት ነው ዋናው ሀሳቤ። እሱ ደግሞ ስትኖር በጣም አመሰግናለሁ። እንግዲህ የተቀረው የቤትህን ክፍሎች ማየት እፈልጋለሁ፣ እያየን ደግሞ ተቀጣይ ጥያቄዎችንም በደስታ ስቱዲዮም ያለው ላይ ስለሆነ ምርጫ የለሽም፣ እያየሽ ነው የምትሄጂው። በጣም ደስ ይለኛል። ከሃምሳ ወይ ከአርባ እንደዚህ ገደማ ነው በሜትር ከሰባ እንደዚህ የተወሰነ እንዲያው ትገልጽልኛለህ በምን አጋጣሚ እንደሳልከውና ምንን እንደሚያመለክት የስዕል ይሄ ስዕል የመጣው ከሁለት ቦታ ነው። አንደኛው ያኛው የጧፍ የምትሸጠዋን ሴት ያየኋት ጊዜና ላሊበላ ነበርኩኝ አንድ ወቅት ደግሞ እና ከላሊበላ ስመለስ ሁለቱን ኮምባይን አድርጌ የሰራሁት ነው። እና ይሄ ቅድም ስናወራው የነበረውን የብርሃን ሀሳብ በደንብ መግለጽ የሚችል ስዕል ነው ይሄ የተሰራው ቆይቷል። ሁለት ሺ ሶስት ላይ ነው የሰራሁት፣ ትንሽ የቆየ ስዕል ነው። የዋናው የስዕሉ ሀሳብ ብርሃን የፈጠረችልን ይቺ የጧፍ ሻጯ ነች። እና አንዳንዴ ፐርፐዙም ስናስበው ይገርመኛል ማለት እሱ አሁን ጧፍ የምሸጠው ጧፉን ሸጣ ዳቦ ለመግዛት ነው። እንደዚህ አይነት መንፈሳዊ ነገር እንደሚደረግበት ላታስብ ትች፣ አምልት ልታውቃለች። ግን እንደ ካለሷ ጨለማ ነበር። እና አንዳንዴ በህይወታችን ውስጥ ዋጋ የምንሰጣቸው አካላቶች ብዙ ናቸው። ግን እንትን አናውቀውም፣ ፊል አናረገውም። አንዳንድ ጊዜ ፊል አናረገውም። እና እሱ እሱን ነው። እና መስመር አቋቋሙ ብርሃኑ ክሬቴ የሆነበት ቦታ፣ ከዛ ቀጥሎ የቆሙበት ቦታ ዳርክ ውስጥ ያሉ ሰዎች አሉ። እንዳልኩሽ ነው። እኔ አሁን እነዚህ ሰዎች ለእኔ እኔን ነው የሚነግረኝ። እኔን አካባቢ ያሉ ሰዎች እንጂ ካህናቶቹን ብቻ አይደለም። ሞቲቭ ነው እሱ፣ ሀሳብ ማለት የተነሳውበት ሀሳብ ነው እንጂ እኔ ራሴን እጠይቃለሁ። እንደዚህ ሰውዬ እዚህ ብርሃን ላይ መቆም መቻሌን እርግጠኛ ነኝ ማለት እንደዚህ አይነት አቅም አለኝ እንደሱ ለመቆም ትልቅ ስብዕና ይፈልጋልና እንደሱ የሚቆም ሰው ሲበዛ ነው አገር እንትን የሚለው እና እንደሱ አይነት ሀሳቦችን ነው የሚያወራው። ለማንኛውም ስዕል እንደ አንድ በስቱዲዮ ላይ ሙሉ ጊዜውን እንደሚያሳልፍ ሰዓሊ ታዲያ እንዲህ አይነት ስራዎች ከፍተኛ ገቢ ይኖራቸዋል ብዬ አምናለሁ። ነገር ግን ያው በቤት ሰቅለኸው እያየው ነው እና እንዲያው ምክንያት ይኖረው ይሆን? ናይ አንዳንዴ ይሄ እንኳን ይሄ ባጋጣሚ ምክንያት አለው። ሌሎቹ አሉ፣ ሌሎችም እንደዚሁ ከየጊዜ ዘመኖችን እንዲነግሩኝ ማስቀራቸው ስዕሎች አሉ። ይሄኛው እንኳን በአጋጣሚ በዛ ወቅት በከፍተኛ ሁኔታ እንዲሸጥ የፈለግኩ ስዕል ነበር። በዛ ወቅት ብቻ በአጋጣሚ ሆነው ቤቴን እየሰራውኝ የሆነ ነገር ላይ ነበርኩኝና። እቃዎቼ ከውጭ መጥተው ለቤቱን እንትን ለማድረግ ገንዘብ ያስፈልገኝ ነበር፣ እና ከአንድ ሰው ጋር ተነጋገር በአጋጣሚ ና በቃ እኔ ወስደዋለሁ አለኝ። ዋጋም ተስማማ እና ከአሜሪካ እንደመጣው ወስደዋለሁ አለኝ። ስንት ጊዜ ትወስዳለህ? ስለ አንድ አስራ አምስት ሀያ ቀን አለኝ። አንድ ወር ሙሉ አልመጣ። እኔ ደግሞ በአጋጣሚ ደግሞ ሌላ ስራ ሰራውኝ እና ገንዘብ አገኘ እና እንዳይመጣብኝ ብዬ ነው። በጣም ወደው ስል ነው እውነት ለመናገርና ያኔ ብሸጠው አጣው ነበረ ያኔ ሸጨው ቢሆን ልክ ነው በወቅቱ ግን፣ አሁን ደግሞ እኔ ያንን ችግሬን ሶልቭ ስላደረኩኝ በወቅቱ አሁን በመኖሩ ግን ቫሊዩም ትልቅ ነው። ከእንደገና የእኔ ሳይሆን የቤተሰባችን አንዱ ትልቁ ንብረታችን ነው ምልሽ እንዲሁ እንደ የገንዘብ መጠኑን ምናምን ሳይሆን እንደ ቤተሰባችን አካል ነው። ሁሌም ከኛ ጋር ስለቆየ ማለት ነው ያው ስዕልን እንደሚከታተል አንድ ጀማሪ ሳሊ፣ እኔም ማየው ነገር አብዛኛዎቹ ስራዎች የኢትዮጵያን የማህበረሰብ የአኗኗር ስልት ነው ብዙ ጊዜ የሚቃኘው ያው ዓለም አቀፍ እናድርገው ከተባለ ደግሞ የዓለም አቀፍ ማህበረሰቡ የእኛን ያኗኗር ስልት በሚረዳበት መንገድ የማስቃኘት ትክክል ነው። የምነሳው የኖርኩት ኢትዮጵያ ውስጥ ነው፣ ዘላለሜን ማለት ነው እስካሁን እድሜ ድረስ። ስለዚህ የትኛውም እስካሁን ያለው የስዕል መነሻ ሀሳብ ኢትዮጵያዊ ሀሳብ ነው። ነገ ምን እንደሚሆን አላቅም። ስለዚህ ይሄንንም ብናስብ እሱ ነው። ሌሎቹንም ስዕሎች ብናይ የኢትዮጵያን ስሜት እና የኖርኩበትን ሀሳብ በእኔ መንገድና እይታ መንገድ ማሳይበት ነው። በቃ እሱ ነው። በጣም ጥሩ ቀጣይ ጥያቄዎችን እንግዲህ የተቀሩት ክፍሎችን እያየን ማነሳቸው ይሆናል። እሺ፣ በደስታ እንሂድ ወደ ላይ። ይሄ አሁን የኢትዮጵያ ንብረት ሆኖ ቤተመንግስት ውስጥ ነው የሚገኘው። ሀሳቤን አስረድቼ ስዕሌን አባብርክቼ ወጥቻለሁ ማለት ነው። ብዙ ኢትዮጵያን የሚገልጹ ነገሮች እያየውበት ነው። ምንድን ነው መልእክቱ? እንግዲህ የኢትዮጵያ ትላንት ምን ነበረች? ዛሬ እንዴት ነች? ነገ ምን እናስባለን? በእኔ ማለት ነው እና የነበሩ ነገሮችን ትላንት ሲባል እነዚህ ነገሮች ተሰርተዋል። ዛሬ እዚህ ላይ ነን ያለነው። ነገ ደግሞ የማስበው አገር በብርሃን የተከፈተ በር ያለበት እና ማንከራከርበት ማለት እርግት ብለን ልክ እንደዚህ ውሃ እርግት ብለን የምንኖርበት፣ አላደለ ካልተመቸሽ፣ አደለ እንትን የምትይው፣ እንኳን ሰው ወፍም ካልተመቸው አገር እየለቀቀ ይሄዳል። ምን ይላል ምንና፣ እንደዚህ እንደ ውሃ ረግተን የምንኖርበት ሀገር፣ እኩል ተመችቶን የምንኖርበት ሀገር እንዲኖርም መመኘት፣ ሀሳቡ ይሄ ነው። በወጣትነት እድሜው የስነ ጥበብ መንፈሱ የተቀጣጠለው ተክሌ ጥረቱ ፍሬ አፍርቶ ከዚያን ጊዜ ጀምሮ ስራዎቹ በዓለም ዙሪያ የሚገኙ ታዳሚዎችን ማነቃቃታቸውን እና መማረካቸውን ቀጥለዋል። በመግቢያዬ የነገርኳቸው የስመጥር አሜሪካዊቷ የፎክለር ሰዓሊ ዴኒዝ ኤለን ስለ ተክሌ የሰጠችው ምስክርነትም ደግሞ እንዲህ ነበር። ለመጀመሪያ ጊዜ ተክለማርያም ዘውዴ የጥበብ ስራን ስመለከት በመንፈስ በስሜታዊነትና በአካል ደንዝዤ ነበር። ሳየው ቀና ብዬ ቆሜ ነበር እናም መቀመጥ እንዳለብኝ ተሰማኝ። ድንጋጤም እየተሰማኝ ነበር። የጥበብ ስራን መመልከቴ ብቻ በስሜታዊነት አዲስ ነገር እንደሆነ ተረድቻለሁ። መንፈሳዊ፣ ሚስጥራዊ፣ ቆንጆ፣ ኃይለኛ ሊገልጹት አይችሉም። It is something that you have to look at for a while until it can see you. ይህም ደግሞ በሀገራችን ቋንቋ ስንተረጉመው እስኪገለጥሎት ድረስ ለተወሰነ ጊዜ ማየት ያለቦት ጥበብ፣ ሰዋዊ የሚያምር ነፍስ ያለው ይመስላል። በቀለማት ያሸበረቁ ምስሎች ውስጥ ደግሞ የሚስብ ነገር አለው። የኢትዮጵያ ዘላለማዊ ቅድስና፣ የቅድስና ንጹህ ውበትን፣ የአማልክት ፍጥረት እንዲመስል ስለተፈጠረው ህይወት። አሁንም ይህ ለኔ ነው። ስራው ስነ ጥበብ ብቻ አይደለም። ዛሬ በዚህ ዓለም ውስጥ ላለን ለሁላችንም ህይወት መሆን ያለበት ህይወት እንደማለት ነው። እንደ ተሰበረ ልብ አይደለም፣ ህመም፣ ሀዘን፣ ተስፋ መቁረጥም አይደለም። ሰላም፣ ተስፋ፣ ቸርነት፣ ደስታና የዘላለም ፍቅር አሜን። ይህንን ድንቅ መንፈሳዊ ጥበብ ስትመለከቱ ፈውስ፣ ሙሉነት፣ ደስታ፣ ሰላም፣ ፍቅር ታገኛላችሁ። ስራው ውስጣዊ ፈውስን አምጥቶልኛል። እኔና መላው ቤተሰቤና ጓደኞቼ ይህንን ታላቅ አዋቂ አርቲስት የማግኘት እድል እንዲኖረን ስለፈቀደልኝ ሁሉን ቻይ የሆነውን ከልብ አመሰግናለሁ ብላለች። ጥንታዊቷን አዲስ አበባ የሚመስል ድባብ እንዴት ነው ታዲያ? መቼ ነው የገነባህ ሀወይን ቤት? ይሄ ተገንብቶ ካለቀ ስምንት ዓመት ከጀመርኩ ጀምሮ አሁን ስምንት ዓመት ከስገዛው ግን ትንሽ ቀደም ብሏል። እንደዚህ አይነት ሁኔታም ብዙ አልነበረም እና እጅግ በጣም ወደው ስፔስ፣ የኔ ስፔስ ይሄ ነው እንግዲህ። እታች ያለው የቤተሰብ የሁላችንም ቤት ነው። ይሄ ስቱዲዮ እና ይሄ ኤሪያ ግን በከፍተኛ ሁኔታ ነው የወደው ነው። ቁጭ ስልም ሰሌን ማውጥቻ ያለው ምናምን እና እንዳልሽው ነው ከተማው፣ በዚህ በኩል ያለውን ኦልሞስት ብዙን ኤሪያ ነው የሚያሳየው፣ እና በጣም ነው የሚያምረው። ማታ ላይ በተለይ ያለው የብርሃን ሁኔታ በቃ በተለይ አሁን ደግሞ ከተማው መብራት በመብራት ስለሆነ በቃ ሌላ ይሆናል። ማለት በዚህ በኩል ደግሞ በጣም ይገርመኛል። ይሄን ሳየው የመድኃኔዓለም ቤተክርስቲያን እዛ ላይ አለ። ከዛ ደግሞ ከስር ያሉ የቤቶች አገነባብና ሁኔታው ገና አየሽ፣ እንግዲህ እንደዚህ ነው ዓለም የሚሆነው። ይሄ ቤት ሲሰራ ያኛው እየተሸፈነ ይሄዳል። እየተቀየረ ይሄዳል፣ እየፈረሰ ይሄዳል እያለ እያለ እያለ እንግዲህ አዲስ አበባ እንደዛ ሆኗ ነው የተሰራችው። አለምም ልክ እንደሱ እየሆነ ነው። ብዙ ነገር ነው የሚነግረኝ። ይህን ኮንትራስት ያለውን ኮንትራስት በከፍተኛ ሁኔታ ይነግረኛል እና ህይወት ነው። ይሄ ደግሞ ምን ያህል ስራዎችን አበርክታል በዚህ ቤት ውስጥ ሆነ ታዲያ? ወይ ብዙ ነው። በጣም ብዙ ስራዎች ሰርቻለሁ። እኔ ብዙ በቁጥር ብዙ አላቃቸውም ስዕሎቹን። ግን በዚህ ስቱዲዮ ይሄ ቤት ከተሰራ በኋላ በሙሉ ሁኔታ ስቱዲዮ ነበረ። ግን እኔ ለሶስት አመት ገደማ እዚህ አልሰራሁኝም የለመድኩት ውጭ ስለነበረ ውጭ እየሄድኩ ነበር የምሰራው ከኮቪድ በኋላ ልክ ኮቪድ ላይ ወደ ቤት ግቡ ምናምን ሲባል ኮምፕሊትሊ ስቱዲዮ ያኛውን ዘግቼ እዚህ መጣሁኝ ማለት ነው። ይሄ የጀመርከው ስራ ነው ይሄ የጀመርኩት ጀመርኩ ስራ አይደለም የልጄ ስዕል ነው። ናትና ኤል ተክለ ማርያም ይባላል። አሁን አርት ስኩል እየተማረ ነው። እነዚህ ሶስቱ ስዕሎች የሱ ናቸው፣ እሱ የሰራው ናቸው። ግን ኮፒ ጥናት እያደረገ ነው። መጽሐፎች አሉ፣ ያው ቀለም ድሮይንግ እንዲያጠና። ያው እንግዲህ እየታገለ ነው። የሚገርም ነው። ወጥቼ ቁጭ እላለሁኝ። ስሰራ እዚህ ነው የምሰራው፣ ክፍት አድርጌ ነው የምሰራው። ማታም ሲሆን በጣም በጣም አስደሳች ቦታ ነው ይሄ። ይሄ ግቡ፣ ወደ ስቱዲዮ ግቡ። ቆይ ቆይ፣ ለዛሬ ተክሌን ይሄን ያህል ካወቃችሁት አይበቃችሁም። በስቱዲዮ ያለንን ቆይታ ታዲያ በክፍል ሁለት ትጠብቁታላችሁ። እስከዛው ድረስ ግን የዛ ሰው ይበለን።